ባለፉት 10 ወራት 48 ግለሰቦችን ከ10 ዓመት እስከ 20 ዓመት በሚደርስ ጽኑ እስራት መቅጣቱን የትግራይ ክልል ፍትህ ቢሮ አስታውቋል። የትግራይ ክልል ፍትህ ቢሮ በተመሳሳይ ሶስት ግለሰቦችን በእድሜ ልክ ጽኑ እስራት መቅጣቱንም ገልጿል። የትግራይ ክልል ፍትህ ቢሮ ባለፉት 10 ወራት የተለያዩ የቁጥጥርና የሕግ ማስከበር ስራዎችን መስራቱን የገለጸ ሲሆን በጥቅሉ 1450 ተጠርጣሪዎች የሚገኙበት 935 የምርመራ መዝገብ በፖሊስ ተጣርተው ወደ አቃቤ ህግ መቅረባቸውን በትግራይ ክልል ፍትህ ቢሮ የተደራጁና ድንበር ተሻጋሪ ወንጀሎች አስተዳደር ዳይሬክተር የሆኑት አቶ ገብረ እግዚአብሔር ተወልደ ብርሃን ለብስራት ራዲዮ ተናግረዋል። እንደ ዳይሬክተሩ ገለጻ ከሆነም ከአጠቃላይ 938 መዝገቦች 144 መዝገቦች ለተጨማሪ ምርመራ ወደ ፖሊስ የተመለሱ፣ 114 መዝገቦች ብቁ ማስረጃ አልቀረበም በማለትም የተዘጉ ሲሆን 52 መዝገቦች ደግሞ ስልጣን ወዳለው አካል የተላኩ መሆናቸውንም ገልጸዋል። ከዚህ ባሻገር በ461 መዛግብትም የቀረቡ 613 ተከሳሽ ያሉበት ፍርድ ቤትም ክስ የተመሰረተባቸው ሲሆን ከዚህ ውስጥም 65 መዝገቦች ተከሳሽ ወይንም ምስክር ባለመቅረባቸው ምክንያት የተቋረጡ 83 ተከሳሾች ያሉበት 78 መዝገቦች ደግሞ በፍርድ ቤት እልባት ያገኙ መሆናቸውንም ገልጸዋል። ዳይሬክተሩ ጨምሮ በበጀት ዓመቱ ያለፉት አስር ወራት የቀረቡ የተለያዩ የክስ መዝገቦችም እንደየክብደታቸው ውሳኔ መሰጠቱ የተገለጹ ሲሆን ሶስት ተከሳሾችም በእድሜ ልክ ጽኑ ስርዓት፣ 48 ተከሳሾች በ10 እስከ 20 ዓመት ጽኑ ስርዓት፣ 25 ተከሳሾች ደግሞ ከ10 በታች የተቀጡ መሆናቸውን አቶ ገብረ እግዚአብሔር ጨምረው ነግረውናል። ከእስራት ቅጣቱ በተጨማሪም በ19 ተከሳሾች ላይ ከብር 1 ሺህ ጀምሮ 100 ሺህ የሚደርስ የገንዘብ መቀጮ መጣሉንም በትግራይ ክልል ፍትህ ቢሮ የተደራጁና ና ድንበር ተሻጋሪ ወንጀሎች አስተዳደር ዳይሬክተር የሆኑት አቶ ገብረ እግዚአብሔር ተወልደ ብርሃን ጨምረው ለብስራት ራዲዮ ተናግረዋል። መረጃው የሰብለ አበበ ነው። የዳሌ አጥንት ስብራት አጋጥሟቸው በ48 ሰዓታት ውስጥ ሕክምና ካላገኙ 100 ሰዎች መካከል 30ዎቹ ህይወታቸው እንደሚያልፍ ተነግሯል። በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሙሉ ዳሌናም የግማሽ ዳሌ የቀዶ ሕክምና አገልግሎት የተሰጠ መሆኑም ተገልጿል። የህክምና አገልግሎቱን በአብዛኛው በግል ካልሆነ በመንግስት ሆስፒታል የማይሰጥ በመሆኑ ይህንን እድል ለማግኘትም ከአዲስ አበባ ጨምሮ ከሁሉም የክልል ከተሞች የሚወጡ ታካሚዎች መኖራቸውን በወራቤ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታል የአጥንትና መገጣጠሚያ አደጋዎች ስፔሻሊስት እናም የዲፓርትመንቱ ኃላፊ የሆኑት ዶክተር ሰለሞን አልማው ለብስራት ራዲዮ ተናግሯል። የዳሌ አጥንት ስብራት ከልጅነት ጀምሮ በመጣ ኢንፌክሽን ታካሚዎች መንቀሳቀስ ከባድ የሆነባቸውም ነበር ተብሏል። በዚህም ከዚህ በፊትም ይሰጥ የነበረው የግማሽ ዳሌ ንቅለ ተከላ በማሳደግ የሙሉ ዳሌ ንቅለ ተከላ አገልግሎትም የተሰጠ መሆኑን ተናግረዋል። እድሜያቸው ከሰባ በላይ ለሆኑ እናም እንደ ልባቸው መንቀሳቀስ ለማይችሉ የግማሽ ዳሌ ንቅለ ህክምና የተሻለ አማራጭ መሆኑም ተገልጿል። እስከ አርባ ዓመት የሆነውናም አምራች የሚባለው የሰው ኃይል ላይ ይህ ህመም ሲያጋጥም የሙሉ ዳሌ ንቅለ ተከላ ተመራጭ እንደሆነም ተጠቁሟል። በቅርቡ ሆስፒታሉ የሙሉ ጉልበት ነቅደ ተከላ ለመስጠትም በዝግጅት ላይ ይገኛል። የዳሌ አጥንት ህመም የሚያጋጥመው ከባድ የመኪና አደጋ ሲከሰት ስብራት፣ የመቀጣጠሚያ ኢንፌክሽን ከልጅነት ጀምሮ ወይም ከጊዜ በኋላ ተከስቶ ህክምና በአግባቡ ካላገኘ፣ እጢ ሲፈጠሩ፣ የዳሌ ገንዳና ኳሷ በምትበላበት ወይም በምትበሰብስበት ጊዜ ዘላቂ የሆነ ህመም መንስኤዎች መሆናቸውን ባለሙያው ነግረውናል። በተለይም እድሜያቸው በገፉ ሰዎች ላይ የዳሌ አጥንት ስብራት ሊደርስ ይችላል። በ48 ሰዓታት መታከም ካልቻለ ግን ለሞት ያጋልጣል። በዚህም በአመት ህክምናውን ካላገኙ 100 ሰዎች መካከል 30 የሚሆኑት ህይወታቸው የሚያልፍ መሆኑን ዶክተር ሰለሞን አልማው ጨምረው ለብስራት ራዲዮ ተናግረዋል። መረጃው የኢደን መልስ ነው። በዓለም አቀፍ ደረጃ ከ67 ሰዎች መካከል አንዱ በግዳጅ እንደሚፈናቀል ተነግሯል። የተባበሩት መንግስታት ስደተኞች ከፍተኛ ኮሚሽነር ሀሙስለት ባወጣው ሪፖርት መሰረትም ቢያንስ 1232 ሚሊየን ሰዎች ወይንም በዓለም ዙሪያ ከ67 ሰዎች አንዱ በግዳጅ ተፈናቅለዋል ብለዋል። ከ2023 መጨረሻ ጋር ሲነጻጸር የተፈናቀሉ ሰዎች ቁጥር በ7 ሚሊየን ወይም ደግሞ በ6 መቶም ጨምሯል። ይህም የ13 ዓመት አዝማሚያ ቀጥሏል። ይህም በአለም አቀፍ ደረጃ የተፈናቀሉ ሰዎች ቁጥር ከአመት ዓመት እየጨመረ መምጣቱን ጠቁሟል። ነገር ግን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር እንደገመተው በዚህ ዓመት የመጀመሪያዎቹ አራት ወራት ውስጥም የግዳጅ መፈናቀል ቀንሷል። ይህም በሚያዝያ 2025 መጨረሻ ወደ 122.1 ሚሊዮን እንዲደርስም አድርጎታል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፕ ግራንዲ በአለም አቀፍ ግንኙነቶች ውስጥም ከፍተኛ ተለዋዋጭነት በነገሰበት ወቅት እየኖረን ያለነው ዘመናዊ ጦርነት ደካማና አስከፊ በሆነው የሰው ልጅ ስቃይ የተሞላ መልክዓ ምድር ፈጥሯለን ብለዋል። ሰላምን ለመፈለግ ጥረታችንን አጠናክረን መቀጠል፣ ለስደተኞችና ቤታቸውን ጥለው ለተሰደዱ ሌሎችም ሰዎች ዘላቂ መፍትሄ መፈለግ አለብንም ብለዋል። በግዳጅ ከተፈናቀሉት 123.2 ሚሊዮን ውስጥም 73.5 ሚሊዮን የሚሆኑት በግጭት ወይም በሌሎችም ቀውሶች ከሀገራቸው ውስጥ ሳይወጡ ከቤት ንብረታቸው ተፈናቅሏል። ይህ ከ2023 ጋር ሲነጻጸር በ6.3 ሚሊዮን ጭማሪም አለው። በአለም አቀፍ ደረጃ ለመሰደድ ከተገደዱት ውስጥም አብዛኛዎቹ የተፈናቀሉት በግጭት ሲሆን 60 በመቶውንም ይሸፍናል። የኬንያ ፕሬዚዳንት በፖሊስ ለተገደለው ጦማሪ ተቀባይነት የለውም ሲሉ ምርመራ እንዲደረግ አዘዙ። የኬንያው ፕሬዝዳንት ዊሊያም ሩቶ በፖሊስ ቁጥጥር ስር በነበረበት ወቅት ጦማሪውናም የትምህርት ቤት መምህር አልበርት አጆዋንግ ሞትን አውግዘው ምርመራ እንዲካሄድም ትዕዛዝ አስተላልፈዋል። ሩቶ በይፋዊ መግለጫ ለሟች ቤተሰቦች ሀዘናቸውን ገልጸው ድርጊቱ ልብ የሚሰብርናም ተቀባይነት የሌለው ሲሉም በጉዳዩ ላይ ፈጣን፣ ግልጽና ተአማኝነት ያለው ምርመራም ለማድረግ ቃል ገብቷል። የ31 አመቱ ኦጆዋንግ መምህርናም ታዋቂ የኤክስ ማህበራዊ ሚዲያ ተጽዕኖ ፈጣሪ ሲሆን ምክትል ኢንስፔክተር አሊዩድ ኪፖሎክ ላጋትን በመተቸቱ ቅዳሜ ዕለት በቁጥጥር ስር ውላል። በተመሳሳይ ቀን ወደ ናይሮቢ ተዘዋውሮ በማዕከላዊ ፖሊስ ጣቢያ የታሰረበትም ህይወቱ አልፏል። የድህረ ሞት ምርመራ የከባድ አካል ጉዳትና የአንገት አካባቢ መታነቅም አሳይቷል። ይህም ቀደም ሲል ፖሊስ የኦጆ አንግ ሞት ተከትሎ ራሱን ገሏል ሲል ካወጣው መግለጫ ጋር ይቃረናል። ፕሬዝዳንቱ እንዳሉትም ለሚሻክ ኦጆዋንግ ቤተሰቦች ለሚወዱት ልጃቸው በግፍ ህይወቱን በመነጠቁ የተሰማኝን ሀዘን ለመግለጽ እፈልጋለሁ ሲሉም ተደምጧል። አክለውም ፖሊስ የደረሰው ይህ አሳዛኝ ክስተት ልብ የሚሰብርናም ተቀባይነት የሌለው ነው። ድርጊቱንና ግድፈቶቹን ማንኛውም ሰልተኝነት ወይም ግልጽ የወንጀል ድርጊትም ሆነ ለታመነለት ሞት ምክንያት የሆነው አጥብቄ አወግዛለሁም ሲል አክሏል። ፖሊስም ማዕረግ ውስጥ ያሉ እኩይ ተግባራትና ወንጀሎችን በጥብቅ መጋለጥ አለባቸው ሲሉ ፕሬዚዳንቱ፣ ፖሊሶች ከገለልተኛ የፖሊስ ቁጥጥር ባለስልጣን ጋር እንዲተባበሩም በማዘዝ የኦጁዋንግን ሞት እየመረመረ መሆኑን አስታውቋል።